ደሞ እኮ ያምራሉ እንዲቀጠር ነው። ስታያቸው ተዘቅዝቀው እራሱ እህቶች ልንገራችሁ ሰላሳ ስምንት ሺህ ህዝብ አለ። መዘግዘግ ከአማራቱ የእኔም ፎቶ ልክላቸው። አንድ ብንነግርሽ ዘግዝቁ እና እስኪ ፌመስ ሆኖ እኔም ፌመስ ልሁን በእናትህ። ዛራ ዛራ ዛራ ዛራ ዛራ አይ እልክልሻለሁ። ስንት ፎቶ ነው የምትፈልጊው? አይ አስራ አራት ምክንያቱም በቀን በቀን ስለሆነ የቀየርኩ አስራ አራት ላኪል፣ አስራ አራት ኦኬ። ያለኝን ጋላሪ ላይ ያለኝን ቆጥሬ ተነስቼ ጨማምሬ የሚሆን እልክልሻለሁ ማናት ቤ ጥቁር ፕሮፋይል ያደረገችው? ምን ሆነ ነበርና? እንጃ እና እኔ ለምን ለምን ስለዚህ ያለው ነው ዛሬ ረፌ ረፌ ዝም ብለሽ አውሪ ሌላ ዝም በያቸው፣ እኔ ዝም በላቸው፣ ዝም ብለሽ

የዛሬው እንዲሁ እያንዳንዱን እንወያይበታል። ነገ የሚመጣውንም ጭምርት ነው የምናወራው። የመጣውን መቀበል ነው የምፈልገው። ጀ በልተሽ ስሚ በደንብ በልተሽ ጨርሽ እንጠያየቀን አለ

ጠቀም ምንድን ነው የሚንጠባጠቡት? ሽ የሚንጠባጠቡት? ችግር የለውም። ሰላሳ አምስት ሺህ ህዝብ ይዘን እንጓዛለን ወደፊት። እኔ ስመጣ ማለት ነው ስምንት ሺህ ህዝብ ነበረ። እውነት እኮ ነው። አሁንኛ አሁንኛ እኔ ማውራት የምፈልገው የዛሬውን ቪዲዮ ነው። ሀይሚ አስገባችሁ እኮ ብላ ብላ ሙስና መስራት አለብሽ ጅጂ

ወደላይ እኮ ወደ ላይ አልሄድኩት። እኔ ምንም አይነት መጽሐፍ አልችልም። የሰው ስም ስም መቶልኛል። ስም አለ ኢንቫይት ሲሆንም አሁን የመጡ ትንሽ እነዚህ አሁን ፊት ለፊት አሁን እናንተ አልመጣችሁም

ከዛ በኋላ ስሜን ትፈልጊ ይስታርግኝ እገባለሁ። እኔ ይኸውልሽ ማኔጀር ገስት ላይ ገብተሽ ልክል ከታች ስመጣ ኢንቫይት ስትይኝ እ ወደ ላይ እገባለሁ ማለት ነው። እቀበልሻለሁ። እዛ ውስጥ ነው ሙሉ ሞዴሬተር ባይኖርሽ ማኔጀር ገስት ይ እዛ ውስጥ ስገባ ደግሞ አሁን እኔ አሁን የቅድም አሁን ገብቻ የመጡልኝ ኢንቫይት ኢንቫይት የሚሉት የማልፈልጋቸው ቅራቅንቦ ናቸው። አይባ ሹ ቅራቅንቦ እዛ ጋር ያሳየሽን ታስገቢያለሽ። ሰላም ኩን መሀላ እንዴት ነሽ? ደህና ነሽ ወይ? ይኸውልሽ እኔን ሚዩት ማድረግ ከፈለሽ አዳምጪ። እኔን ሚዩት ማድረግ ከፈለሽ እኔን ስትነኪኝ ከስር ይደረደሩልሻል የሚዩት ምልክት ስትመጣ እሷን ስትነኪ ሚዩት ታደረግኛለሽ። ሞክሪ፣ ቼክ አርግኝ። እኔ ላይ የኔን ፕሮፋይል ነኪ። ይህ ነው የምትሄደው። ፕሮፋይል ነኪ ስላት አሁን አሁን

ከፍቼ አላውቅም። ምንድነው ማለት ነው ላሱ ቡን ከፍቼ አላውቅም ይላል የሚያስጠላኝ

ደስ ይታወን በእናታሽ፣ የዛሬ ነገር አይወራም።